ቤተሰብ አለ ይሰማል። ነገሪያቸው አስራ ሁለቱ ስማቸውን አስራ ሁለቱ የዶሮ ሁ ብልት ስንት ነው ያለው? ዶሮ አስራ ሁለቱ የዶሮ ብልት ልጠይቀኝ ነው

ከውስጥ ያለው ምላጥ ነገር አለ። ምንድነው? ከውስጥ ጠጠር ምትወጣ እንደ ጠጠር ነገር እሷ መቆልሻ። አይ እኔ ሰሞን አላውቀውም፣ ግን እሷ ልብ ልቤ ልባላጣ አላ

ልትነግረን መታለች። እስቲ ሁላችሁም እሺ፣ ወንድሜ እኔ ያልኩትም የመልሶሽ አሁን እኔ ያጠራት። ሰላም፣ እንዴት ነሽ? እንኳን አደረሰሽ። እንኳን አብሮ አደረሰን። እንዴት ናችሁ? ሰላም ነው። እንዴት ናችሁ? አለን አለን፣ እግዚአብሔር ይመስገን። ሰላም ደና ነኝ ደና ነኝ። እግዚአብሔር ይመስከ እንዴናችሁ እንኳን ያደረሳችሁ ማናው አደረሳን ቁጥ ያለም አይው ያባሪ እንዴት ነው ሴቶቹ ምን መላላጫ መቋዲሾ ምናምን ይላሉ። እንግዲህ አህ እሱ ነው። እስቲ ንገር ይለኝ አንደኛ ላባወራው ፈረሰኛ መላላጫለት ክንፍ ታፋ ከታፋ ላይ የሚቆረጠው የለም፣ እግርን ታፋና እንትን የሚለያዩበት አጥንክ ነ እነሱ። መቋድሾ መቋድሾ ደግሞ ባልና ሚስቶች የሚበሉት የማይለያዩበት ይባላል እንግዲህ ቆዳ አስራ ሁለት ብልት ካናትማ በቃ የሚጣለው ምኑ እንዲገባ ግን ትክክለኛ ብልት ስምንት መጋጠ

ስድስት፣ መንጋ ይኸውልሽ፣ አስራ ሁለት ብለት የሚባለው እኮ ደብል ሁለት ሁለቱን ሲቆጠር ነው እንጂ በነጠላ አስራ ሁለት አይሞሉም። በነጠላማ ሁለት ነው፣ ክንፍ ሁለት ነው፣ መላላጫ ሁለት ነው። ፈረሰኛና መቋድሾ ምናምን አንዳንድ እንጂ ሌላው ደብል ደብል ነው። በኋላ ደሞ ስድስት ሆነ በኋላ ደሞ አስራ ሁለት ነው፣ አደለ ደብል ማ ስንቱ መሰለች? ሶስቱ ብቻ ናቸው ደብል፣ ሌላ ሲንግል ነው። ማጌጫ ምን አላት

አዎ በፍቅር ነው እንጂ። እንዴት ነው? ዋዜማ ጥሩ ነው። ዋዜማ አሪፍ ነው። እግዚአብሔር ማህዬስ ጉድ ጉድ እያለች ነው፣ ጉድ እያለች ነው። እንኳን አደረስ በል። መልካም በዓል ይሁንላችሁ። በጣም በጣም ደስ ብሎኛል ስላገኘኋችሁ። ቅድም ደግሞ ሙችዬ ጋር ነበር። ስለ እዛ እኮ ነው። እሷ አትመጣማ ስትጀመር

ትክክል ነው። እኔ ሌላ ቦታ እጅ ነበረ ነገሩ። አይ አንድ ላይ ተሰብስባችሁ ደግሞ ልናያችሁ እንፈልጋለን። ሆ ቤት መጥቼ እኮ አገኛቸው እኔ ያው ቀን እስከ ደርስ ድራሱ ቸኩያለሁ። ዋናው ጤና ነው። ሰላም፣ እናንተም ሰላም ኑሩልን፣ እኛም ደግሞ ሰላም እንምጣ። ግን ያው ሳልነግራችሁ ነው ሆነአንቺ ፍራንስ ታረጊ። ኧረ ግድ የለም፣ ሰርፕራይዝ ነው የማደርጋት። እንዴት ነው የማደርጋት? ፀጥ አሉ፣ እየሰሙ ነው ጨዋታችንን ል በ እንደ እየተባበርን ነው የምናወራው። አዋ ግድ ነው። ለማንኛውም ስራ ልሰራ ነው። ግብ ስራ ወደ ስራ ልገባ ነው። ይሄ ልሰራት ነው። በቃ በዓሉን እንኳን ያደርሳችሁ።